ከ ስድስት ሰዓት እስከ ዘጠኝ ሰዓት ዓለም በሙሉ በጨለማ ተዋጠ። ታይቶ የማይታወቅ ተአምር! ለምን ይሆን ፀሐይ ብርሃኑን የከለከለው? በዓለም ላይ ምን ግፍ የተፈጸመበት ሰዓት ቢሆን ነው? ወይስ ፀሐይ ምን ዓላማ ቢኖረው ነው? ፀሐይ ብርሃኑን መንሳቱ እና በጨለማ መዋጡ ብቻ ሳይሆን ምድር ደግሞ ተነዋወጠች። እርሷም ምን አይታ ይሆን? ምን ግፍ ተሰርቶባት ይሆን ወይስ መሰረቷ በምን ምክንያት ሊከዳት ቻለ? ጽናቶቿ የሆኑ አለቶችም ሳይቀር ከድተዋታል። ለራሳቸውም መሆን ተስኗቸዋል ተነዋውጠዋልና። ሰላም ጤና ይፍጥልን፣ እንደምን አላችሁ? የኢየሱስ ክርስቶስ አመታዊ የስቅለት በዓል መታሰቢያን በሚመለከት ከቅዱሳት መጻሕፍትና ከድረ ገጾች ያገኘነውን መረጃ በማጠናቀር ያስተናዳነውን እናስደምጣችኋለን። አብራችሁን ቆዩ። ከባድ ወንጀል የፈጸሙ ሰዎች ለሌሎቹ ማስፈራሪያና አራያ እንዲሆኑ በስቅላት ይሞቱ እንደነበር መጽሐፍ ቅዱስ ይመሰክራል። የግብፁ ፈሮን የእንጀራ አበዛዎቹን አለቃ የእንጀራ አበዛዎቹን አለቃ በእስራት ካቆየ በኋላ በስቅላት እንደ ቀጣውና እንደ ገደለው መጽሐፍ ቅዱስ ይናገራል። እስከ ሶስት ቀን ድረስ ፈሮን ራስን ከፍ ያደርጋል በእንጨት ላይም ይሰቅልሃል። ወፎችም ስጋህን ይበሉታል። የእንጀራ አበዛዎቹንም አለቃ ሰቀለው። ዘፍጥረት ምዕራፍ 40 ቁጥር 19 እስከ 23። ደጉ መርዶኪዎስን በስቅላት ለመግደል እንዲሁም የመርዶኪዎስ ወገኖች ዕብራውያንን ባሉበት ሁሉ በአሰቃቂ ግድያ ያገኘው ሁሉ እንዲገላቸውና እንዲሞቱ በንጉሱ አርጤክስስ ቀለበት አትሞ የሞት ደብዳቤ ከህንድ ጀምሮ እስከ ኢትዮጵያ በ127 ሀገራት ያሰራጨው ክፉ ሃማን ንጉሡ አርጤክስስ ለመርዶኪዎስ ባዘጋጀው እንጨት ላይ ተሰቅሎ እንዲሞት አድርጓል። በስቅላት ቀጥቶታል፣ ቤተሰቦቹም ሁሉ እንዲሁም። መጽሐፈ አስቴር ምዕራፍ 7 ቁጥር 9 እስከ ፍጻሜ። በሮም በኢየሩሳሌምና በፋርስ በሌሎች ሀገራትም ከባድ ወንጀል የፈጸሙት በስቅላት ይሞቱ እንደነበር ከድረገጽ ያገኘናቸው መረጃዎች ያመላክታሉ። መስቀል የቅጣት መሳሪያ ስለነበር ከመፈራቱ ባሻገር የመርገም ምልክትም ነበር። ወይዘሮ ዘውዴ ገብረ እግዚአብሔር በቅድስት ሥላሴ መንፈሳዊ ኮሌጅ የሥነ መለኮት የዲግሪ ምሩቅ ቅዱስ መስቀል በሚል መጽሐፍ በ2006 ዓ ም ባሳተሙት መጽሐፍ ገጽ 34ና 35 እንደገለጹት መስቀል የመርገም ምልክትና የቅጣት መሳሪያ ነበር። መጽሐፉ ይቀጥልናም በኦሪቱ ስርዓት ቅጣታቸውም በመስቀል ላይ የሚቀበሉ ሰዎች ርጉማንና ውጉዛን ነበሩ። ይህንንም እግዚአብሔር ለሙሴ ማንም ሰው ለሞት የሚያበቃውን ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨትም ላይ ብትሰቅለው፣ በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ነገር ግን አምላክህ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳታረከስ፣ በእርግጥ በዚያው ቀን ቅበረው ሲል ነግሮታል፣ ይላል መረጃው። መስቀል የመርገም ምልክት መሆኑን ሲያመላክት መስቀል የወንጀለኞች መቅጫ ከነበረ ክርስቶስ ኢየሱስ ለምንና በምን ወንጀሉ በመስቀል እንዲሰቀል ፈረዱበት? መፀሐይፍት እንደሚመሰክሩት ድረስ ሕጋዊ በአምስት በ5000 እንጀራና በሁለት ዓሣ አበርክቶ ከ5000 በላይ የተራበ ሕዝብ አብልቷል፣ አጥግቧል። 1 1ራ2 ቅርጫት ፍርፋሪ እንዲነሳ አድርጓል። ምውራንን አብርቷል፣ ጎባጣውን አቅንቷል፣ ለምጻምን አንጽቷል፣ ሽባውን ተርትሯል፣ ሙታንን አስነስቷል። ማዕበልና ነፋሳት ሳይቀሩ ሳይቀር ያስቸግራቸውን ስሙን ሲጠሩ ማዕበሉንም ነፋሱንም ጸጥ ረጭ አድርጓል። ግዑዛኑን አዝዟል። ካዲያ ይህ ድንቅ ታምር ያሸልማል እንጂ ከባድ ወንጀል ሆኖ ለስቅላት ይዳርጋል? በእርሱስ ወንጀልም እርግማንም የለበትም። ስለ እኛ እርግማን፣ ስለ እኛ ወንጀል እርሱ ተላልፎ ተሰጠልን እንጂ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን በሚል ሐዋርያው ቅዱስ ጳውሎስ እንደ ጻፈው እንዳስረዳው እኛን ከሕግ እርግማን የዋጀን ዘንድ እንደ ጻፈው እንዳስረዳው እኛን ከሕግ እርግማን የዋጀን ዘንድ ንጹሐ ባህሪ እርሱ በእንጨት መስቀል ተሰቀለ። ሐዋርያውና ወንጌላዊው ቅዱስ ዮሐንስ እንደሚገልጸው ለሚያምኑበት ሁሉ የዘላለም ሕይወት ለመስጠት በምድረ በዳ እንደ ተሰቀለውና ለሚመለከቱት ሁሉ ሥጋዊ ፈውስን እንደሰጠው የናስ እባብ ተሰቀለ። ሙሴ በምድረ በዳ እባብን እንደሰቀለ። እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። የሰው ልጅ አትብላ የተባለውን እጸበለስ በልቶ ከአምላኩ ተጣልቶ በሲኦል ተጥሎ ሳለ ጠላት ዲያብሎስ አዳም ገብሩ ለዲያብሎስ አዳም የዲያብሎስ ባሪያ፣ ሄዋን አመቱ ለዲያብሎስ ሔዋን የዲያብሎስ ባሪያ የሚል በእብነ ሩካቤ አጽፎ በእብነ ሩካቤ አስፈርሞ አንዱን በዮርዳኖስ ሁለተኛውን በሲኦል ቀብሮ አኑሮት ነበር። የዘላለማዊ የባርነት መረጃውን በዮርዳኖስ የተቀበረውን በጥምቀቱ ጊዜ እንደ አምላክነቱ አቅልጦ እንደ ሰውነቱ ተረግጦ አጥፍቶልናል። በሲኦል የነበረውን ደግሞ በዕለተ አርብ በስቅለቱ በአካለ ነፍስ ወደ ሲኦል ወርዶ እንዲሁ ደምስሶታል በፊርማ ለዳቤሎስ ባሪያ የሆነውን የሰው ልጅ ነፃ አውጥቶታል ሲል ሐዋርያው ቅዱስ ጳውሎስ ይናገራል በእኛ ላይ የነበረውን የሚቃወመንም በትእዛዛት የተጻፈውን የዕዳ ጽህፈት ደመሰሰው እርሱንም በመስቀል ላይ ጠርቆ ከመንገድ አስወግዶታል ሲል እንደሚገልጸው የዜማውና የትርጓሜ መጻሕፍት ሊቅ የነበረው ቅዱስ ያሬድም በዜማው ገብረ ሰላመ በመስቀሉ ወትንሣኤሁ አግሃደ በመስቀሉ ሰላምን አደረገ ትንሣኤውንም ገለጠ ሲል ድጓ በተባለው መጽሐፉ ይናገራል። የክርስትና ሃይማኖት መጻሕፍት ገለጻ ክርስቶስ ኢየሱስ የተሰቀለው እስከ ሕይወት ዋጋ የከፈለው ለአምስት ሺህ አምስት መቶ ዘመን በሰው ልጅ ላይ ሰልጥኖ ዘመኑን የመከራ የሥቃይ፣ የእንግልት፣ የፍዳና ኩነኔ የመርገም ያደረገበትን ሰይጣን አሰራሩን ለማፍረስ የሰውን ልጅ የዕዳ ደብዳቤ ለመደምሰስ ነው። የዲያብሎስን አሰራር ያፈርስ ዘንድ የእግዚአብሔር ልጅ ተወለደ። አንደኛ ዮሐንስ ምዕራፍ 3 ቁጥር ዘጠኝ ቆላሲስ 2 14 የውዳሴ ማርያም ደራሲ ቅዱስ ኤፍሬምም ወሰጠጠ መጽሐፈ ዕዳ ሆሙ ለአዳም ወለሔዋን የአዳምና የሔዋንን የዕዳ ደብዳቤ ደመሰሰ ሲል ያስረዳል። አዳም እጸበለስን ከበላ ጀምሮ ከኤድን ገነት ተባሮ ኤድን ገነት የሚገለባበጥ ሰይፍ ባለው መላክ ትጠበቅ ነበር። ከኤድን ገነት አስወጣው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ እንዲል ዘፍጥረት ምዕራፍ 3 ቁጥር 23 እስከ ፍጻሜ። እናም በሐዲስ ኪዳን መጽሐፍ ቅዱስ ዮሐንስ እንደከተበው ክርስቶስ ኢየሱስ ወደዚህ ዓለም የመጣው መንገድ እውነትና ሕይወትም ሆኖ የተዘጋውን የገነት በር ለመክፈት ነው። እኔ መንገድ፣ እውነትና ሕይወት ሕይወት ነኝ፣ በእኔ በቀር ወደ አብ መሄድ አይቻልም። ዮሐንስ 14 ቁጥር 6። ሁላችሁ አስተምህሮ ክርስቶስ ኢየሱስ ወደዚህ ዓለም የመጣው ሕሙማን ሥጋን በተአምራቱ ሕሙማን ነፍስን በትምህርቱ ለመፈወስ እንደሆነ አብዝተው ይሰብካሉ፣ አብዝተው ያውጃሉ፣ አብዝተው ይናገራሉ። ዓለም ሁሉ የሚመኛት የዘላለም ሕይወት የምትገኘው ወይም የምትሰጠው በእርሱ በማመንና ቃሉን በመጠበቅ እንደሆነ መጻሕፍት ይመሰክራሉ። ያመነበት ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷአልና፣ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 19። መሰቀሉ ለዓለም ሕይወት ከሆነ በስቅለቱ ጊዜ ለሦስት ካዲያ በስቅለቱ ጊዜ ለሦስት ሰዓታት ዓለም ለምን በጨለማ ተዋጠ? ምድር ለምን ተነዋወጠች? ዐለቶች ለምን ተሰነጣጠቁ? ፀሐይ ብርሃኑን አልሰጥም ያለውና ዓለሙ በጨለማ የተዋጠው እንደ አማንያኑ ገለጻ ለፍጥረት ሁሉ የጸጋ ልብስ የሚያለብሰው ክርስቶስ ኢየሱስ የፀሐይና የሁሉም ፍጥረት ጌታ እርቃኑን በመስቀል ላይ በመዋሉ ነው። ምድር ለምን ተነዋወጠች? ዓለቶችስ ለምን ተሰነጣጠቁ? ሲባል አይሁድ በንጹሕ አምላክ ላይ በፈጸሙት ግፍ ነው። አንድም ክርስቶስ ኢየሱስ አምላክ ወልደ አምላክ መሆኑን በተአምር ሊገልጥ ነው ሲሉ ያብራራሉ። የአምላክነቱ ተጨማሪ መረጃም እርሱ ከተሰቀለ ስፍራ ከተሰቀለበት ስፍራ ከአምስት መቶ ከፍ ከስድስት መቶ ዝቅ የሚሉ ሙታን ተነስተዋል ሲል ቅዱስ ማቴዎስ የዘገበው ወንጌል ያስረዳል። ልብ ይትከፈል ወኅሊና ይዘበጥ ሶበ ይትናገር ሕማማቲሁ ለክርስቶስ፣ የክርስቶስን መከራ፣ የክርስቶስን ስቃይ፣ የክርስቶስን እንግልት በሚናገርበት ጊዜ ልብ ይከፈላል፣ ሕሊናም ይመታል እንዲሉ ክርስቶስ ኢየሱስ በመስቀል ላይ አርባ ሦስቱን መከራዎች ሕማማት ወይም ሕማማት ተቀብሏል። ቀጥሎ መምህር ዶክተር ዘበነ ለማ መጽሐፋ አሚን ወስራት በሚል በ2010 ዓ ም ባሳተሙት መጽሐፋቸው ከገጽ 96 እስከ 99 ያለውን ጽሑፍ አካተናል። እንደዚህ ይላል። ዐሥራ ሦስቱ ሕማማተ መስቀል የተባሉት ጌታችንና አምላካችን ኢየሱስ ክርስቶስ የሰውን ልጅ ለማዳን በዕለተ አርብ የተቀበላቸው መከራዎች ናቸው። ነቢዩ ኢሳይያስ እንዲህ ብሎ እንደ ተነበየ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ትንቢተ ኢሳይያስ 53 ቁጥር አምስት ነቢዩ እንደ ተናገረ ስለ እኛ ሕግን መተላለፍ እርሱ ጌታችን መከራችንን ወስዶ በደላችንን ይደመስ ዘንድ ህማማችንን ተቀበለ እነዚህንም ህማማት እነዚህም ህማማት አሥራ ሦስት ናቸው ብላ ቤተ ክርስቲያናችን ታስተምራለች በዝርዝርም እንደሚከተሉት ናቸው አንደኛ ተአስሮ ድኅሪት ተአስሮ ድኅሪት ማለት ወደ ኋላ መታሰር ማለት ነው በኀጢአት ሰንሰለት የታሰረውን የሰው ልጅ ይፈታ ዘንድ ጌታችንን ወደ ኋላ አስረው መከራ አበዙበት ህማምን አጸኑበት ወዲያው ማለዳ የካህናት አለቆች ከሽማግሌዎችና ከጻፎች ከሸንጎም ሁሉ ጋር ከተማከሩ በኋላ ኢየሱስን አሳስረው ወሰዱትና ከጲላጦስ ለጲላጦስ አሳልፈው ሰጡት። ማርቆስ 15 1። ሁለተኛው ተቀስፎ ዘባን ጎኑን፣ ጀርባውን መመታትና መወጋት በጌታችን ላይ ያላደረሱበት መከራ አልነበረም። ጎኑን ወጉት። ጎሰሙት፣ ደበደቡት፣ መቱት፣ በፊቱ ተፉበት፣ ጎሰሙትም። ማቴዎስ 2667 ሶስተኛው ተኮሮ ተሪስ ወይም ራስን መመታት። ጌታችን ኢየሱስ ክርስቶስ አንዳች በደል ሳይገኝበት ስለ እኛ ብዙ መከራን ተቀበለ። እንደ እየቀለዱበትም አሰቃዩት። ራሱን በመቃ ደበደቡት፣ ራሱንም በመቃ መቱት። ማርቆስ ምዕራፍ 15 ቁጥር 19 አራተኛው ወሪቀ ምራቅ ወይም ምራቅን መጥፋት ነው። ምራቃቸውን ተፉበት። ጌታችን ስለ እኛ ብዙ ስቃይ ታገሰ። ዘበቱበት፣ ምንም አልመለሰም። ምራቃቸውንም ተፉበት። በዚያን ጊዜ በፊቱ ተፉበት፣ ወሰሙትም ማቴዎስ 2667። አምስተኛው አክሊለሶክ የሾህ አክሊል፣ የሾህ አክሊል አደረጉበት። በጭንቅላቱ ውስጥ ገብቶ እንዲያሰቃየው ከሾህ ተጎንጉኖ የተሰራ አክሊል በራሱ ላይ አደረጉ። የሾህ አክሊልም የብረት ምስማር ነው፣ እስከ ውስጥ ወጋው፣ ደሙ ፈሰሰ። የሾህ አክሊልም ጎንጉነው ደፉበት። ማርቆስ 15፥18 ስድስተኛው ጸዊረ መስቀል ወይም መስቀል መሸከም። እጅግ ከባድ የሆነውን መስቀል አሸከሙት። ድርሳነ ማሄዊ ዘአርብ እንደሚናገረው የመስቀሉ ርዝመት 17 ክንድ ነበር። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደተባለው ተባለው የራስ ቅል ስፍራ ወደሚሉት ወጣ። ዮሐንስ የዮሐንስ ወንጌል ምዕራፍ 19 17 ሰባተኛው ተጸፎ መልታይት ነው ወይም ጉንጭ መመታት። አምላካችን ክርስቶስ በኃጢአተኞችና በክፉዎች እጅ ለሁላችን በጥፊ ተመታልን። እየደጋገሙ እየመጡ አሰቃይተውታል። ኢየሱስንም የያዙት ሰዎች ይዘብቱበትና ይደበድቡት ነበር። ሸፍነውም ፊቱን ይመቱት ነበርና በጥፊ የመታህ ማን ነው? ትንቢት ተናገር እያሉ ይጠይቁት ነበር። ሉቃስ 22፥63-64 ስምንተኛው ሕማማተ መስቀል ሰቴ ሐሞት ወይም ሐሞት መጠጣት ነው። የሁላችን ቤዛ በመስቀል ሆኖ ተጠማሁ ባለ ጊዜ መራራ ሐሞትን መራራ የሆነ ሐሞትን ነበር የሰጡት እርሱም አልጠጣውም፣ ተፋው። የዝናቡ ጌታ የውቅያኖስ የባሕራት ፈጣሪ በህመሙ አንድ ብርጭቆ ውሃ ከለከሉት። ወዲያው ከእነርሱ አንዱ ሮጠ፣ ሰፍነግ ይዞ ሆምጣጤ ሞላበት ሞላበት በመቃም አድርጎ አጠጣው። ማቴዎስ 27 48 ይህም የዝሆን ሐሞትና ከርቤ ደረቅ ደረት ደረት የሚሰነጥቅ ጉሮሮ የሚያነቃ መርዛማ ነበር። ዘጠነኛው የቀኝ እጅ መቸንከር አስረኛ የግራ እጅ መቸንከር የታመሙትን በእጆቹ ስላዳናቸው ፈንታ ለምጻሞችን ስላነጻ የውራንን አይኖች በእጆቹ ዳሶ ስላበራቸው የሞቱትን ስላነሳ እጆቹን ቸነከሩት አስራ አንደኛ የቀኝ እግር መቸንከር አስራ ሁለት የግራ እጅ መቸንከር ተመላልሶ ያስተማረበትን እግሮቹን እነዚያ በባህር ላይ የተረማመዱ የጠፋውን በግ የፈለጉ ከዳን እስከ ቤርሳቤ የተመላለሱ ቅዱሳን እግሮቹን አንዱን በአንዱ ላይ አድርገው ቸነከሩት። አገቱኒ ከለባት ብዙሃን ወአሐዙኒ ማህበሮሙ ለእኩያን ቀነውኒ እደውየ ወእገርየ ወሆለቁ ኩሎ አይጽምትየ፣ ብዙ ውሾች ከበውኛልና የክፎች ጉባኤም ያዘኝ እጆቼንና እግሮቼን ቸነከሩኝ ተብሎ እንደተጻፈ አስራ ሶስቱና የመጨረሻው ህማማተ መስቀል የደረት መቸንከር ነው። ጌታችን ኢየሱስ ክርስቶስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ወውእቱ ሐጺን ዘወፃ እንተ እንግዳሁም ድርሳነ ማሕያዊ ዘአርብ ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። ወበቅንዋቲሁ ሰበረ ለነ ቀኖተ ሞት በመቸንከሩም የሞት ችንካርን አጠፋለን ብለው እንደዘገቡት መምህር ዶክተር ዘበነ ለማ መጽሐፍ አሚን ወስራት 2010 ዓ.ም ያሳተሙት ገጽ 96 እስከ 99 ያለው መረጃ ይህን ይመስል ነበር። ስለሆነም ዕለተ አርብ ክርስቶስ ኢየሱስ ይህን ሁሉ መከራ የተቀበለባት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ የማስታረቅን አገልግሎት የፈጸመባት፣ የመርገም ምልክት የቅጣት መሳሪያ የነበረው መስቀል በፈሰሰው ደሙ በቆረሰው ሥጋው የቀደሰበትና የዕዳ ጽፈታችንን የደመሰሰባት፣ መስቀልንም የአማኞች የድል አርማ የአሸናፊነትና የነፃነት ምልክት አድርጎ የሰጠባት ዕለት ናት። ዕለተ አርብ ዕለተ አርብ ታምረኛ ዕለት እንድትሆንም አድሏታል። በዕለተ አርብ የፈጠረውን የሰው ልጅ በዕለተ አርብ መልሶ በመስቀል ላይ ሆኖ አድኖታልና እጹብ ታምረኛ ዕለት ናት። በባርነት በባርነት ቀንበር የነበረ የሰው ልጅ የነጻነቱን ዜና ከክርስቶስ ኢየሱስ የሰማባት ዕለትናት ዕለት አርብ ለአምስት ሺህ አምስት መቶ ዘመን በሙሉ የሰው ልጅ ኦ እግዚኦ አድህን ሶ ኦ እግዚኦ ሰርክ ሶ፣ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ ና ና ናልን አድነን ምን ነው ሰማዮችን ቀደህ በወረድህ እያለ ሲመኘውና በጸሎት ሲጠይቀው የነበረ የመዳን መሻቱ የተፈጸመባት ዕለት ናት ዕለተ አርብ። መዝሙረኛው ዳዊት በመዝሙር 102 ቁጥር 25 እስከ ፍጻሜ እንዲሁም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 10 በተጨማሪም ወደ ቆላስዩስ ሰዎች ለጻፈው በጻፈው ምዕራፍ 1 ቁጥር 15 ከ19 በአብራራውና በአስተባረው መሠረት ክርስቶስ ኢየሱስ የሁሉ ፈጣሪ ነው። የሰማይም የምድርም ሁሉ በእርሱና ሁሉ በእርሱና ለእርሱ ተፈጥሯል ብሎ እንደመሰከረው ዕለተ አርብ የሁሉ ፈጣሪ የሆነው ክርስቶስ ለሚያምንበት ሁሉ የሕይወት መጠጥን የሚሰጠው የሚያጠጣው እርሱ ተጠምቶባታል፣ መራራ ሐሞት ተጎንጭቶባታል። ባህሩንና ውቅያኖሱን ለፍጥረታት የሰጠው አምላክ እውነተኛ ፍርድን የሚፈርደው በሐሰት ተፈርዶበታል፣ ተገርፎባታል፣ ተሰቅሎባታል፣ ሙቶባታል ዕለተ አርብ። ነገር ግን የአዳም ዘር በሙሉ ነፃ ወጥቶባታል ዕለተ አርብ። ጤና ይስጥልኝ።